ምንም ከግል ጥቅም ጋር የተያያዘ ነገር አይደለም። ይህን ደግሞ ለማሳየት ቤዝኒላይ ተዓላ በቅርብ ቀን ደግሞ ስቱዲዮችን ላይ እንደነገርናችሁ በቅርብ ቀን ስቱዲዮን አስመርቀን ስራ ቢያንስ አሁን በሰበሰብናችሁ ገቢዎች ስራውን ጀምረን የተወሰኑ ማቴሪያሎችን ባሉን አቅሞች ገዝተን ይህን ይመስላል፣ ይሄ ነው ብለን የሚታይ ነገር ይዘንላችሁ ደግሞ እንመጣለን። አሁን ማነቃቃት ምናምን አምላይ ያለ ነውና፣ ሀቂቃ ብዬ የምነግራችሁ ብዙ በውስጥ በውስጥ አላህ ኸይር ስራችን ይቀበልን። በውስጥ ወደ እስልምና የገቡ ብዙ ወንድሞች አሉ። ኔጀሪያም ያሰለምኳቸው በርካታ ወንድሞች አሉ፣ አልሐምዱሊላህ በስራዎች ብቻ ተወቅ አድርገው ማለት ነው። ያን አንዳንዴ ግዴታ መጠን መናገር አለብን ወይ ያን ነገር ከጥያቄ ውስጥ እንትን ብንለው እና ብዙ ነገሮች አሉ። የጀማዓ ተአሲር አይፈጥርም፣ ወላሂ ዘበት ውሸት ነው። በደንብ በደንብ ተጽዕኖ ይፈጥራል። በደንብ ዳዕዋ ያደርጋል። እንደውም ሄደን ማንኳኳት የማንችልባቸው ቦታዎች ነው የሚገባው። ይሄ የነሺዳ የመንዙማ ምናምን ታእሲር ልብ ውስጥ የሚቀር ነገር ነው። እንደ መረጃም ከሆነ የብዙ ዕልሞችን ከእኛ በፊት የነበሩ አባቶች እናቶች፣ የኔና የእናንተን አያቶች ቅድመ አያቶች ሲያስተምሩ ሲማማሩ የነበሩት በመንዙማና በነሺዳው ነው እና ጀማ ስቱዲዮ ይኑረን እንገንባ ብለን የመጣ እነስራ ብለን የመጣ ነው። ልመና አይደለም፣ ለኸይር ነገር ልመናም ቢሆን አያሳፍርም። ማቴሪያሎቹን እንግዛ፣ አብረን እንሆን። የጠየቅነው በጣም በጣም ጥቂት ብር ነው፣ 12 ሚሊዮን ብር ማለት፣ ዛሬ ላይ አንድ ካሜራ የሚገዛ አምስት መቶና 600 ሺህ በላይ ነው አንድ ካሜራ። ብስሚላህ አልሐምዱሊላህ፣ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቀደም ብለን እንደሰማነው እንግዲህ ያው ሰምተህ መፍረድ ነው አይተህ መፍረድ ነው። እንግዲህ በእኔ ብለዋል አቶ ሙዓዙ በእኔ ነሽዳ ብዙ ሰዎች ሰልመዋል እያንን ነው በውስጥ ብዙ የሰለመዋል ውስጥ የተደበቀ ታዲያ ወደፊት ማድረጋዥ ምንድን ነው ሪያ ይሆናል ማለት ነው ኢዕላን ነው ይሄ ሻሃዳ ሲያደርጉ እስኪ ይታዩ አንድ ወደ ሻሃዳ ገቡ ማለት በምንድን ነው የተሳቡ በሽርክ መንዙማው ሽርክ መንዙማ ምን ይላል አላህ አላህ የሚል አልሰማንም አላህ ከአቅጣጫ የጠራነው ምናምን የምትል አንድ ሁለት አለች እንጂ እሷም ሽርክ ናት አራህማኑ ዐላል ዐርሽ ስተዋ የሚለው ቁርአን አያት የሚጻረር ነው አብዛኛው ግን ሸሊላ አርሂቡ አዱልኝ፣ አሹሩኝ ግቡልኝ ጌቶቼ ምናምን ነው ይሄ ካፊር ምን ነበረ መጀመሪያ ሲያመልክ ከአላህ ውጪ ያሉትን ኃይላት ከአላህ ውጭ ያሉትን መቃብር የሞቱ ቅዱሳን ይሁን ወይም በህይወት ያለውም ነቢላህ ዒሳ ኢሳ ለነብይ ነብይን ያክል ነው አምላክ ብሎ እየተገዛ የነበረ ከዛ ደግሞ የነቢይ እናት የነቢላህ ዒሳ እናት ማን ስትና መሬም ሲለምናት ነበር ከዛ